ጽናት አይኗ ሳታሽ ድጋሜ ወደ ኪራ ቤት ተመልሳ ገብታለች። ያንንም ያደረገችበት ኪራ ያለበት ሁኔታ ተረድታለች። በፊትም ግምቷ ትክክል ነበረ። አሁን ላይ ግን ኪራ ወጥመድ ውስጥና ችግር ውስጥ እንዳለ ተረድታለች። ጽናት ጽናት በፊትም እየተጠራጠረች ነበረ ቤቲ የሆነ ነገር አድርጋ በሆነ ነገር አስፈራርታ ነው እንጂ የኔ ኪራ እኔ ሊጠላ አል አይችልም እያለች እየተጠራጠረች ነበረ፣ ማለት ነው። እናም ግምቴ ትክክል ነበረ። አሁንም ኪራን ማዳን አለብኝ በሚለው ነበረ ወደ እሱ ቤት ተመልሳ አይገባችው። አሁን ላይ ኪራ ይህን ያህል አናዳጅ ቢሆንም የራሱ ምክንያት አለው። እሷ ሲናገራት የነበረው ኪራና ፅናት በድጋሚ ተጣልተው ነበረ። አንቺ በቀረብሽኝ ቁጥር እኔ አንቺን እየጎዳሁ ነው፣ ስለዚህ አንቺ ከኔ መራቅ አለብሽ፣ ከኔ ራቂ፣ ከህይወቴ ራቂ፣ አልወድሽም፣ እኔ የምወደው ቤቲን ነው በማለት ነበረ ሲናገራት የነበረው። ከዛም በኋላ አንተ ስንት ጊዜ ነው ልብን የምትሰባብረው ያለች እሷም፣ እንግዲህ ስሜታዊ ሆነ ተናግራ ነበረ። ውልቅ ብላ ከቤቱ የወጣችለት ማለት ነው። ከዛ በኋላ እንግዲህ ኪራ ወዶ እና ፈቅዶ እንዳልሆነ አውቃ ነው ተመልሳ ወደ ቤት የመጣችው። እናም ከዛ ቤት መውጣት የለብኝም ነበረ። ክፍተትን የፈጠርኩት እኔው ነኝ። የተጠራጠርኩት ነገርም ትክክል ነበረ። ስለዚህ አሁን እዛ ቤት ውስጥ መመለስ አለብኝ። በሰራተኝነት ተመልሻለሁ። ማንም ከዚህ ቤት ሊያስወጣኝ አይችልም። ስለዚህ በከንቱ አትድከሙ። እኔን ከዚህ ቤት ማንም ሊያስወጣኝ አይችልም። የኪራ እናት ብቻ ናት ከዚህ ቤት እኔን ልታባረረኝ የምትችለው እያለቻቸው ነበረ። ከዛም ቤት ታዳኮ ቀላል ነው፣ የኪራ እናት ጋር ደውሎ አንቺን ከዚህ ቤት እንድታወጣሽ ማድረግ ብቻ ነው እያለቻት ነበር። ይህንን ደግሞ ልታደርጉ አትችሉም፣ ምክንያቱም እያንዳንዷን እኔ ላይ ስታደርሱ የነበረውን ነገር ለእህትዬ እናገራለውኝ ስትላቸው ነበረ። ሜሩም በጣም በመጨነቅና እውነት ጽናት እዚህ ቤት ውስጥ መኖር ትፈልጋለሽ? ሲኦል የሆነ ቤት ውስጥ ተመልሰሽ መኖር አስበሽ ነው የመጣሽው? እርግጠኛ ነሽ? እያለቻት ነበረ። አዎ እርግጠኛ ነኝ። እንኳን እኔ አይደለውም እቺ ሴት ራሱ ተመልሳ እየኖረች አይደለም። ስለዚህ እኔ እዚህ ቤት ነው ከአሁን በኋላ የምኖረው። ሰራዬን ወድጀዋለውኝ። በሰራተኝነት አሁንም ቀጥዬ እሰራለውኝ። አውቃለው አንድነት ሰራተኛለች፣ ግን ደግሞ እኔም አብሬያት እሰራለው በማለት እንግዲህ ወስናለች። ከዛም በኋላ ማንም ከዛ ቤት ሊያስወጣት አልቻለም ማለት ነው። ቤቲም እየተናደደች እንግዲህ ወደ ኩሽና ሄዳ ነበረ። ከሄደች በኋላ ግን በጣም ሰራተኛዋን እየተቆጣች ነበረ። ውሃም ደፍታባታለች። የእጠብ እያልኩሽን ጃኬት አጥበሻል እንዴ? በማለት ትጠይቃታለች። አዋ አጥቤ ያለውኝ ሱሪ ሽንቆሽሾ ስለነበረ ሱሪውንም አጥቤ ያለው በማለት ትመልሳለች። እንዴት እንደዚህ ታደርጊያለሽ እያለቻት ነበረ። ፍለሽ ሱሪ ውስጥ አድርጋ ነበረ። ምክንያቱም ቪዲዮውን የያዘችው እንግዲህ የታጠበ ሱሪ ውስጥ ስለሆነ ፍላሽ በአሁኑ ሰዓት ላይ ተበላሽቶባታል ማለት ነው። ይበላሽና እኔ ከአንቺ ራስ አልወርድም እገልሻለሁ በማለት ታስፈራራታለች። በቢላ እንዴ፣ እንዴት እንደዚህ ታደርጊያለሽ? እኔ እኮ ለአንቺ በማሰብ ነው። እናም ደግሞ አንቺ የምታዝንኝ እያንዳንዷን ነገር እየሰራውልሽ አይደለም እንዴ እያለቻት ነበረ። እና ቤቲ ለማንም የማትመለስ አውሬ ሆናለች ማለት ነው። ፍላሹን አጥበሽብኛል፣ ፍላሹ ደግሞ ከተበላሸ ካንችራስ አልወርድም፣ ያ በሽተኛ ልጅሽን ይዘሽ ጎዳና ላይ ተመልሰሽ እንድትወድቂ ነው የማደርግሽ። እመኝኝ ይገልሻል አለውኝ እያለቻት ነበረ። እና የምትወልጂውን ልጅ አታውቂም፣ በልጄ አትምጪብኝ፣ እናት ደግሞ በልጇ ሲመጡባት ምን እንደምታደርግ አታውቂም ስትላት ነበረ፣ አንቃ ይዛ ስታስፈራራት የነበረው ቤቲ እንግዲህ ክፋቷ በዚህ ልክ ሆኗል ማለት ነው። እዛ ቤት ውስጥ የተመለሰችው እንግዲህ ልብ፣ እኔ በአሁን ሰዓት ላይ ፍቅሬን ማዳን ስላልቻልኩኝ፣ ግን ደግሞ ያንተን ህይወት ሲኦል ነው ማደርግብ፣ አንተና ጽናት አንድ ላይ አትኖሩም፣ እበጠብጣቸዋለሁ፣ እሰራላቸዋለሁ በማለት ነው እንግዲህ እዛ ቤት ውስጥ ያንን ፍላሽ ይዛበት፣ ቪዲዮ ይዛበት እና ባንድ ቪዲዮ ነው እንግዲህ አሁን ኪራን እያስፈራራች እና አድርግ ያለችውን ነገር እያደረገ ያለው ማለት ነው እንግዲህ ጽናት አሁን ላይ ነቄ ጊዜ ስለሆነች እያንዳንዷን ነገር የምትደርስበት ይሆናል ማለት ነው። ምክንያቱም ኪራም እናቱ ጋር እንዳይደውል ከጽናት ጋር መለያየታቸውን አታውቅም ማለት ነው። የኪራ እናትና አባት ደግሞ ጽናትን በጣም ይወዳታል። ከዛ ቤት ውስጥ ይሄ ነገር ተፈጥሯል ብሎ ተደውሎ ቢነገራት ቀጥታ መጥተው የሚያደርጉትን ነገር እንግዲህ መገመት ይቻላል ማለት ነው። የኪራ አዲሷ ሰራተኛ አሁን ላይ ለጽናት እየራራችላት ነው ያለችው። እሷ ው ናት ደውላ ኪራ አንቺን ጠልቶ አይደለም ለአንቺው ብሎ ነው ብላ ደውላ የነገረችው እሷ ናት። እዛ ቤት ውስጥም እንግዲህ ኩሽና በመጣች ጊዜ ጽናት ምን ሆነሽ ነው እንደዚህ የደነገጥሽው? እናም ደግሞ ምን ሆነሽ ነው እንደዚህ ውሃ የተደፋብሽ? ማን ነው እንደዚህ ያደረገሽ? እያለቻት እየጠየቀቻት ነበረ። አይ ራሴ ናሞኝ ነው ምናምን ብላ እንግዲህ ነገሮችን ለመቀየስ ሞክራ ነበረ ማለት ነው። እና በቃ ሂጂ እና ተረጋጊ፣ ሳሎን ቁጭ በይ፣ እኔ ስራውን እሰራለው እያለቻት ነበረ። ከዛም አንድነትም አንዳንድ ነገሮችን ስለ ጽናት የተነገራ ስለነበረ ለኔ የነገሩ ሌላ ነው፣ አንቺ ደግሞ ሌላ ሰውነሽ፣ ይገርማል እያለች ነበረ ስትገረም የነበረውና ቤቲ እንግዲህ ስለ ጽናት ስትናገር የነበረው ክፉ ጎኗን ነው ማለት ነው። ጽናት ግን መልካም ሰው እንደሆነችና ለሰው ልጅ ርህራሄ እንዳላት ተረድታለች ማለት ነው። አዲሷ ሰራተኛ አዲሷ ሰራተኛ በሌላ በኩል ጽናትን እየረዳቻት ነው ያለችው። ማንነቷን በማያሳውቅ ሁኔታ ነበረ በሌላ ስልክ ደውላ ስትነግራት የነበረው። አሁን ላይ እንግዲህ ጽናትም እውነቱን አንድ ቀን የምትደርስበት ይሆናል ማለት ነው። ድራማው አሁን ላይ ጽናትና ኪራ ቢጋቡ ያልቃል ማለት ነው። ስለዚህ ቤቲ እዛ ቤት ውስጥ መመለሷ ጥሩ ነው ማለት ነው ድራማው እንዲቀጥል ነው ያደረገችው፣ እና የድራማው ድምቀት ነው እየሆነች ያለችው። ጨካኝ ሰዎች እንግዲህ በህይወታችን ብዙ ጊዜ ይመላለሳሉ ማለት ነው። መጥፎ ሰው እንዳለ ሁላ ደግሞ መልካም ሰው አለ። ጽናት እያደረገችው ያለችው እንግዲህ የኪራን ህይወት ለማትረፍ ብቻ ነው ማለት ነው። አሁን ላይ የእኔ ፍቅር አይደለም ኪራን ከዚህ ህይወት ማውጣት አለብኝ ብላ ነው ወስና ወደ ሱ ቤት በድጋሚ በሰራተኝነት እመለሳለሁ ብላ እንደዚህ እነሱን እያስፈራራችው ያለችው ማለት ነው። ኪራ እንግዲህ እዛ ቤት ውስጥ እያንዳንዱን ነገር ካየች ትበሳጫለች፣ ትጎዳብኛለች፣ በቀረበችን ቁጥር እየጎዳዋት ነው ያለውት እያለ ነበረ መጀመሪያ ላይ እንግዲህ በር ላይ ባሉ ሰዓት ላይ ናሆም በሪሱ ያንኳኳ ወደ ውጭ ወጥታ ነበረ። ልክ እቅፍ ነበረ ያደረጋት ቶሎ ብሎ። ከዛም በኋላ እንግዲህ አይ ስሜታዊ ሆኜ ነው እያላት ነበረ። ያንተ ግን ወደ አይደለም እውነት ጠልተኸኝ ነው እንዴ? ጠልተኸኛ አይመስለኝም። እስኪ አይን አይኔን እያየ ያለውን ነገር ሁሉ ንገረኝ እያለችው ነበረ። በቃ እኔ አልወድሽም አላፈቅርሽም፣ ስለዚህ ከእኔ ራቂ እያላት ነበረ። ሲነግራት የነበረው ሌላ አማራጭ ስላጣ ነው እንደዛ ያደረገው። ቤት እያስፈራራች ነው እናም እኔ ለሌላ አይደለም እያለ ለናሆማም እየተናገረበት እያተናገረ ነበረ። መጠጥ ቤት ገብቶ እንግዲህ ንዴቱን ለማብረድ መጠጥ እየጠጣ ነበረ። በዛ ሰዓት ላይ ናሆም እሱ ጋር ሄዶ ነበረ። አንተ በየጊዜው ይህም አትሻሻል ሰውነ ጽናት እውነቷን ነው ሁለት ሶስት ማንነትን ያለ እያለ ሲነግረው፣ እኔ ኮ ወድጄ አይደለም ተገድጄ ነው እንጂ አንተም ቢሆን አትፍረድብኝ፣ ክፉ ነገር አትናገር። እውነቱ ሲገባ ግን ምንም ነገር እንደማትለኝ አውቃለውኝ ይጸጽታል እያለ ለናሆሜም እያስጠነቀቀ ነበረ። አንተ መቼም የማትለወጥ ሰውነ አይጸጽተኝም እያለው ሲመልስለት ነበረ። ከዛም በኋላ በቀተነስና እንግባ ወደ ቤት ብሎ እንግዲህ ወደ ቤት ይዞት ገብቶ ናሆማም እንግዲህ የኪራ ሁኔታ ቢያናድደውም ግን ደግሞ ከሱ አራቀም። የሚወዱን ሰዎች ምንም መሀል ብንበድላቸው ከኛ አይርቁም ማለት ነው። መልካም ጓደኛ ሲገጥመን እንደዚህ አይነት ባህሪዎችን ነው የሚያሳዩት ማለት ነው። ኪራም እንግዲህ የቤት ውስጥ መግባት በጣም አስጠልቶታል። አሁን ላይ መጠጥን ነው እየመረጠ ያለው። ውጭ ላይ የወጣ መጠጥን ይጠጣል። እቤት ሲመለስ ብቻ እንዳይሳሳት ያስፈራል ማለት ነው። ምክንያቱም ቤቲ አሁን ላይ የምትፈልገው ትንሽዬ ስህተት ነው ከሱ ጋር ለመጋደም ማለት ነው። እናም ሰክሮ ከገባ በኋላ አንድነትን እየጠየቀች ነበረ። ኪራ አልመጣም እንዴ? በማለት ስትጠይቅ አይ፣ መጥቷል። የታለ ታዲያ? ሳሎን ነበር የተኛው። ለምንድን ያልነገርሽኝ እያለቻት ነበር ከዛም በኋላ አይ ኪራም እንዳትቀሰቅሻት ብሎኝ ነው ብላ ነበረ የነገረቻት። ከዛም በኋላ አንቺን የቀጠርኩሽ እኮ ዝም ብለሽ የምትመለከቺ አይደለም ሁሉንም እኔ ያዘዝኩሽን ነገር እንድታደርጊ ነው እንጂ በማለት እንግዲህ ትናገራታለች። እናም ደግሞ እንግዲህ ልጇ ህመምተኛ ነው የአንድነት ከዛም በኋላ ያ በሽተኛ ልጅሽን ነው ጎዳና ላይ የምጠልልሽ አንቺም ወደ ጎዳና እንድትመለሽ ነው የማደርግሽ። አንድነትም እንግዲህ እሰራልሽ አለውኝ። እንደዚህ እየተጫወትሽብኝማ አትቀሬም እያለች እየዛተችባት ነው ያለችው። አሁን ላይ እንግዲህ ብዙ እቅዶችን ያቀደኝ ትመስላለች አንድነት። የኪራ አዲሷ ሰራተኛ ማለት ነው። አሁን ላይ እንግዲህ ረህራሄዎች እሷ ላይ ይታያሉ ማለት ነው። እናም የሰው ህይወትን እየበጠበጥኩ ያለውት የራሴን ህይወት ለማስተካከል ነው። ለልጄ ስል ነው ይህንን ነገር ያደረግኩት። ፈጣሪ ሆይ አንተ ይቅር በለኝ። የራሴን ህይወት ለማስተካከል ስል የሰውን ህይወት እየበጠበጥኩ ሲያገኝ ነው እያለች ነበረ። ቤቲ በአሁኑ ሰዓት ላይ እያበሳጫትና እያናደዳት ያለው የታጠበው ሱሪ ነው። የታጠበው ሱሪ ውስጥ ፍላሽ አለ። ያ ፍላሽ ደግሞ ስለ ጽናት የያዘ መረጃ ነው ማለት ነው፣ ቪዲዮ ነው። ያ ቪዲዮ ደግሞ አሁን ላይ ከተበላሸ ጽናትን ልታስፈራራት አትችልም ማለት ነው፣ ማለቴ ኪራን ልታስፈራራው አትችልም። ምክንያቱም የያዘችው ቪዲዮ ሶሻል ሚዲያ ላይ እበትናለሁ በማለት ነበረ ኪራን ስታስፈራራው የነበረ አሁን ላይ ግን ከሱሬ ጋር ፍላሹ ስለታጠበ ምንም አይነት ማስረጃ አይኖራትም ማለት ነው እንግዲህ። የኪራን አዲሷን ሰራተኛ ስታስፈራራው የነበረው ፍላሹ ከተበላሸ እውነት እኔ እገልሻለሁኝ፣ አለቅሽም እያለቻት ነበረ። እናም ደግሞ ሌላ መረጃ ለመያዝ ጽናት አሁን እዛ ቤት ውስጥ ስለተመለሰች ምንም አይነት ነገር ላታገኝ ትችላለች ማለት ነው ቤቲ። እናም እንዲሁ በሜዳ ላይ ልትቀር ትችላለች። አሁን ላይ እንግዲህ ጽናት ሜሩና የጽናት ጓደኛ አንድ ላይ ከሆኑ ኪራን ነፃ ሊያወጡ ይችላሉ ማለት ነው። የጽናት ጓደኛም በጣም ትለያለች። እውነት ለመናገር አስተዋይ ሴት ናትና ና ጽናትንም ወደ ራሷ እንድትመለስ አንዳንድ ምክሮችን ስትመክራት የነበረችው እሷ ናት። እናም ደግሞ ኪራን መልሳ እንድታፈቅር ስትገፋፋ የነበረችው የጽናት ጓደኛ ናት ማለት ነው። ሁሉም ሰው አሁን ላይ እየተረባረበ ያለው የጽናትና የኪራን ፍቅር ለማዳን ነው ማለት ነው። ሜሩም ናሆምም እንዲሁም ደግሞ የጽናት ጓደኛ ደፋ ቀና እያሉ ያሉት ኪራን ከዚህ ጭንቀትና ከዚህ መከራ ለማውጣት ነው ማለት ነው። ጽናትን ወደዛ ቤት የመለሱት ሜሩም፣ ብዙ ነገሮችን ማቀድ አለብን፣ ቤቲ እዚህ ቤት ውስጥ መኖር የለባትም፣ ተማራ እንድትወጣ ማድረግ አለብን፣ በማለት እንግዲህ ሀሳብ አምጥታ ነበረ። እናም ኪራ እንቅልፍን አይተኛም። ደረጅ ላይ ነው ቁጭ የሚለው ማለት ነው ወዶ እንዳልሆነ ገብቷታል። ሚሩም ሚሩም እየተረዳችው ነው ያለችው አሁን ላይ ምን ብትለው ነው ቤቲ እንደዚህ ልጁ እየተሳቀቀ ያለው። ጽናትንስ እንዴት ልጠላችኋለ? እኔንም ደግሞ ከዛ እስከዚህ ድረስ የጠራኸኝ ለዚህ ነበረ እንዲ በማለት እየወቀሰችው ነበረ። እና በአሁኑ ሰዓት ላይ ኪራ ጎን ቆመዋል ሁሉ ማለት ነው። በፊት አልተረዱትም ነበረ። በፊትም በስተት ነው ከዚህ ቤት ተናድጄ የወጣሁት ብላ ጽናትም እየተናገረች ነበረ ማለት ነው። አሁን ላይ እንግዲህ ሁሉም ሰው ቤቲ አስገድዳው እንጂ ኪራ ወዶ እንዳልሆነ ገብቷቸዋል ማለት ነው። በዚህ ሁኔታ ከቀጠሉ እንግዲህ እውነታውን ይደርሱበታል ብለን እናስባለን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።